ቦታ ልገዛ አስቤ ነበር። እንዴት ነው ውክልና መስጠት የሚችለው? ኤምባሲ ሂደሽ ጠይቅ ያሉ ነስቴ የምታውቁ ነገር ስመኝዬ፣ እሽን ልንገርሽ። ፓስፖርትሽን ትይዣለሽ፣ ፎቶግራፍ ያስፈልግሻል። እዛው ኤምባሲ ፎቶግራፍ ትነሻለች ብር ከፍለሽ ከዛ ለኤምባሲው የሚከፈል ክፍያ አለ። ከፍያለች ከፍለሽ ውክልና የምትሰጪው ሰው ለምሳሌ ወንድምሽ ወይም ደግሞ ባልሽ ከሆነ ስሙን ትጠቅሻለሽ፣ ሙሉ ስሙን ትጠቅሻለሽ። ከዛ የምትገዥበትን አካባቢ፣ ቀበሌ፣ ክፍለ ከተማው ምናምን ያንን በመጥቀስ ከዛ እኔ ኤኬሌ የምባል ሰው ለኤኬሌ ለሚባል ሰው ውክልና በስሜ ቦታ እንዲገዛልኝ ወይም ደግሞ የምትፈልጊ ከሆነ መሸጥ መለወጥ እንዲችል እንዲሁም ደግሞ በሚያስፈልገውን ነገር ሁሉ ጉዳዮች በእኔ ስም በእኔ ቦታ እንዲያስፈጽም ወይም ደግሞ እንዲያስተዳድረው አሊያም ደግሞ እንዲገዛልሽ ብቻ ማድረግም ትችላለሽ። እነዚህ ነገሮች እንዳያካትት አድርገሽ የምትጠራጠሪ አይነት ከሆነ ለምሳሌ መሸጥ መለወጥ ማስተዳደሩ ምናምን ፍቃድ ሳትሰጪ እንዲገዛልሽ ብቻ በስምሽ እንዲገዛልሽ ብቻ ውክልናውን የመስጠት ትችያለሽ። አንዳንዴ እንዳንቺ ሆኖ ሁሉን ነገር እንዲያስተዳድር ሙሉ ለሙሉ እምነቱ ካለሽ ማለት ነው። ሙሉ ለሙሉ ደግሞ እምነቱ ከሌለሽ እንዲገዛልሽ ብቻ በስምሽ ያንን ውክልና ትሰጫለሽ። ከዛ ዚህ ደብዳቤ ይላካል። ማንም ይልከው ያንን ኤምባሲው ወደ ኢትዮጵያ ያንን አዘጋጅቶ አሽጎ ወዴት ይልካል? ወደ ኢትዮጵያ ይልክና ለአንቺ ቁጥር ይሰጥሻል። በዚህ ቁጥር አማካኝነት ወንድምሽ ሊሆን ይችላል ሊወካልሽ ወይ ባልሽ ሊሆን ይችላል። አዲስ አበባ ያለ ቢሮአቸው ከዚህ በፊት የት ነበር? ሀያ ሁለት ነው። የት ነበረ ስጃሉ አንዴ ብቻ ውክልና ወረቀት ይጄ ተቀብያለ ከውጭ። አሁን ላይ ያለውን አላውቅም። ከዚህ እዛ ራሳቸው ናቸው የሚልኩት ላንቺ፣ አይደለም ሊሰጥሽ ላንቺ አይሰጥሽም። ራሳቸው እዚህ ወረዴ አንቺ ተሞልተሽ ከፍለሽ፣ የሚገባውን ነገር ከአንቺ የሚጠይቁሽን እንትኖች ዳይቆሽ ላይ ይሞሉና ራሳቸው ይልኩታል፣ ማህተብ አድርገው ምናምን ማለት ነው። ከዛ ይላክና እዛ አዲስ አበባ የላኩት የተላከ ቢሮ ያ የወከልሽው ሰው ወንድምሽ ሊሆን ይችላል፣ ባልሽ፣ እናት፣ አባት ወሬ በራይ ዶ ነው። ያ የወከልሽው ሰው የቀበሌ መታወቂያ በመያዝ ዘም ኢትዮጵያም ደግሞ የሆነች የመግቢያ አላቅም ይከፈላል መሰለኝ ሲወስዱ ከዛ እዛ በመክፈል መታወቂያውን በማሳየት ያንን የውክልና ወረቀት ይወስዳል ማለት ነው። አንቺ ትይዛለሽ፣ ኤምባሲ ትለች በመክፈል እንዳልኩሽ ትወክያለሽ። እነሱ የሚሞሉት ፎርም አለ፣ እየጠየቁሽ ማለት ነው። ያንን ፎርም ሞልተው የውክልናውን ትወክያለሽ አንቺ። ከዛ ጨረሽ ማለት ነው። ከዛ እነሱ የት ይልካሉ? አዲስ አበባ ይልኩታል። ልክ ሲደርስ አይሜን ይደወላል፣ ወይም ደግሞ የቀን ቀጠሮ ይሰጥሻል። በዚህ ቀን በዚህ ኤኬሌ የወከልሽው ሰው ሄዶ ይቀበል ይሉሻል ማለት ነው። ከዛ መታወቂያ በመያዝ እዛ ሄዶ ያንን ይወስድና ልክ እንዳንቺ ሆኖ ንብረትሽን መግዛትም፣ መሸጥም፣ መለወጥም ምንም ይችላል ማለት ነው። በዚህ አጋጣሚ አሁን ነው ያስረዳዋችሁ ለቤት ብቻ ነው፣ ለተለያዩ አይነት ነገሮች ይህንን ውክልና መውሰድ እንችላለን። ለምሳሌ የገንዘብ የገንዘብ የባንክ አካውንቶችንም በስማችን ያሉ ገንዘቦችን ሰው እንዲያንቀሳቀስ ከፈለግን ኤምባሲ የምንወክልበትን ወረቀት ይሰጠናል። የፍርድ ቤቶች ነገር ጉዳዮች ካሉ ለምሳሌ የውርስ ክፍፍል ምናምን ሊሆን ይችላል፣ ለምንወክለው ሰው ውክልና መውሰድ እንችላለን። ከኤምባሲ የዜግነት መብታችን ነው። እንደገና ደግሞ የዲቮርስ ዲቮርስ ማለት የፍቺ ምናምን አይበለው እና የፍቺዎች ምናምን ነገሮች ካሉ የእነሱንም ውክልና መውሰድ እንችላለን። እንዲሁም ደግሞ የመጋባት የትዳር ምናምን ሰርተፊኬቶችንም ስንፈልግ እነሱንም መውሰድ እንችላለን። እና ይሄ ይህንን አገልግሎት ማግኘት የምንችለው እንደዚህ ጋር መጠየቅ የምንችለው ላይክ እንዴት ነው? በፊት ቀበሌ ምናምን ሄደን ከዛ ወረዳ እነዚህ ክፍለ ከተማዎች ምናምን አይደል? ይህንን ከዚህ ነው የምናገኘው፣ ከኤምባሲ ማለት ነው። ወዳቸዋለሁ ባይ